ሰላም እንዴት ናችሁ? በድጋሚ ደግሞ ዛሬም ተገናኝተናል። መምህሮቻችን እናክብር ብለን በያዝነው መልካም ሀሳብ አማካኝነት ወደ መምህሮቻችን መዳረስ ከጀመረ ሰንበት በት ብለናል። ሚካኤል ቤትን የመጣ ነው። ብሩክታየት ቢረሰው መልክት አለን። የተላክ ስጦታዎች አሉ። ወንድማችን ሰለሞን ቦጋለም የላከል ስጦታ አለ። እንግዲህ አብረን ገብተን ያለውን ነገር እናያለን። ሁላችሁም ለዚህ መልካም ነገር እንድትሳተፉ ስንል የወትሳፕ ሊንኩን በየው ላይ እናስቀምጥላችኋለን። እየገባችሁ የፃዲቁ ዮሐንስ ተማሪዎች ቤተሰብ እንድትሆኑ እንላለን። ተከተሉ እሺ። እንዴት ነው ትቸሪ? ሰላም ነው። እንዴት ነው ሰላም ትቸሪ? እንዴት ነው? ሰላም ነው። በድንገት ወደዚህ ክበርልን ብለናል። ትቸርዬ እሺ፣ እግዚአብሔር ይስጥልን። በጣም አመሰግናለሁ ሰለሞን ቦጋለ ልጄ እና እናንተ አስታዋሽ ተማሪዎች፣ በእድሜ ጎርምሳችሁ፣ በጥበብ ጎልብታችሁ፣ ለዚህ በቅታችሁ፣ እኛ መምህራኖቻችሁን ቢያንስ ያው እኛም አባቶቻችሁ ነን፣ መምህራኖቻችሁ ነን። እንዲህ ማስታወስ መቻላችሁ እጅግ በጣም የሚያኮራችሁ የሚያስመሰግናችሁ ነው። ሰለሞንም እናንተንም ላሴቱ አረክ በስመ አብ ሰጥተሽ እናመሰግናለን። እናመሰግናለን። እሺ ቲሸርዬ እንዴት ነው? እግዚአብሔር ይመስገን በጣም ደህና ነኝ። አሁን ዘጋጋኝ ነው፣ በጡረታ ወጥቻለሁ። ግን ያው እኔ ትራንስፈር ነው ወደ ሌላ ትምህርት ቤት ሄጄ አስተምራለሁ። አስተምራለሁ ስልሳ አንድ ዓመት ጨርሼ ወደ ስልሳ ሁለት ዓመት እየገባሁ ነው በዚህ አጋጣሚ ብዙ መምህሮች እድሜ እየጠየቅን ስለዋል። አንተ ከሌሎችን እንዳለ ጥንክር እንዳለ ምንድን ነው ይሄ እንትን አለው? ከተማሪ ጋር ስትኖር ከትምህርት ቤት ጋር ስትኖር በቃ እኔ ከመጀመሪያ ጀምሮ ትምህርት ቤት ነው ማውቀው፣ ስማርም ትምህርት ቤት ነው ማውቅ፣ ስሰራም ትምህርት ቤት ነው ማውቅ እና አብዛኛውን ከወጣት ጊዜ ስትኖር ብዙ እናንተ ወደ እርጅ ማት ሄዱ በመቻ መተምረት ነበር ቸር የፃዲቁ ዮሐንስ ማስተማር የጀመርከው እዛውን የተማርከው ጻዲቁ ዮሐንስ ትምህርት ቤት ነው። ከአንደኛ እስከ ስድስተኛ ክፍል የተማርኩት። ስንተኛ ሰው ሆነ ማለት ነው? አራተኛ ሰው ጻዲቁ ዮሐንስ ነው የተማርኩት። ጻዲቁ ተምረው ካስተማሩ መምህሮች መምህር እያዩ ጌጡ፣ መምህር ተረፈ ጌጤ፣ መምህር ትት የዙፋን አሁን ደግሞ አንተ አራተኛ ማለት ነው። እኔ እዛው ነው ተምሬ ያደግኩት። አዎ እዚህ ነው የተማርኩላችሁ። እና ወደ ለጻዲቁ ዮሐንስ ትምህርት ቤት የመጣሁበት አንድ አጋጣሚ ነበር። ጻዲቁ ዮሐንስ ትምህርት ቤት አንድ ድል አገኘ። ከአንደኛ ደረጃ ትምህርት ቤት ወደ ሁለተኛ ወደ መለስተኛ ሁለተኛ ደረጃ ትምህርት ቤት ሊያድግ ነው 1989 ዓመተ ምሕረት ነው እና ይሄ የድሮ ስርዓተ ትምህርት በእንግሊዝኛ የሚማሩት ወደ አማርኛ ወደሚተኩት እየሄዱ ነበር እና ትምህርት ቤቱ ይሄንን ዕድል ማጣት የለበት ጋሽ እያዩ ጌጡ ጋር አብረን ፋሲለደስ ነው የነበር። ስለዚህ ጻዲቁ ትምህርት ቤት ወደ ሰባተኛ ክፍል ወደ መለስተኛ ሊያድር ነው ሲባል ትምህርት ቤት ደረጃ በትምህርት ውድድር በሚኒስትሪ ሪዛልት በብዛት በማሳለፍ በጥራት በማሳለፍ ያኔ አንደኛ ወጣ እና ጥሩ ትዝታና ጥሩ አጋጣሚ ነው የነበር። ልጆች ጋር እንገናኛለን። ሁሉም አሁን ትልቅ ደረጃ ላይ ደርሰዋል። ምናልባት ቲቸርዬ ሁለት ዓመት ነው ጻዲቁ የቆየው። ሁለት ዓመት ጻዲቁ ስትቆይ ጻዲቁ የነበረበት ከፍታ አሁን ትምህርት ቤቱን ለማስገንባት እኛ ትንሽ ግሩፕ ፈጥረን ወይም ዋትስፕ ላይ ሶሻል ሚዲያ በፈቀደልን ፕላትፎርም እየተጠቀምን ይሰብሰብ ብያልን ነው እና በብዛት ደግሞ አደለም ሰላሳ አርባ ዓመት ካስተማሩት መምህሮች ጋር ነው አብሮ ስም ሲነሳ ግሩፕ ላይ የሰነበተው ያየ ነው ያስተዋል ነው። እነ ይላቅ የሚባሉ ተማሪዎች እነ ትግስት፣ እነ ሰለሞን ቦጋለ ወይም እቡ እነሱ እነሱ በጣም ስምን ሲያነሱት ነበርና፣ ምናልባት አንተ ያስተማርካቸው እነዚህ ልጆች ትምህርት ቤቱን እንዲገነቡ ትምህርት ቤቱን ወደ ቀድሞ ከፍታ እንዲመልሱ የምታስተላልፈው መልእክት ካለ፣ ከፍታው እንዴት ነበር አንተ የምታየው ና አሁን የምታይበት ሁኔታ ካለ? በእርግጥ ው እኛ በነበርንበት ጊዜ አንደኛ በጣም ጠንካራ ሊያሰራ የሚችል ርዕሰ መምህር ነበር። ሁለተኛ መምህሩም ለመስራት በጣም በጣም ቮሎንተር ሆኖ ነው የሚሰራው ነበርና በሳል አስተማሪዎች ነው የነበሩት። እንዲሁም አንዳንዶቹ ያስተማሩኝ ሁሉ ነበሩ ዛው እኔ በሄድኩበት ወቅት ተማሪዎችን በጣም የትምህርት ፍላጎታቸው ከፍተኛ ነው። ወላጅና ትምህርት ቤት የነበረው ተማሪና መምህር የነበረው ግንኙነት አባታዊ ከአባታዊ ያው ከመምህር አልፎ ቤተሰባዊ የሆነ ግንኙነት ነው የነበረው። በጣም ጥሩ የሚባል ጥራት ያለው ትምህርት ይሰጥበት የነበረ ትምህርት ቤት ነው ይሄ ትምህርት ቤት። እኔ እንዳውም በጣም ዘግቷል። አሁን ወደ ሃይስኩል ሁሉ ጨምሮ ማደግ የሚችል ጥሩ ባክግራውንድ የነበረው መሰረት የነበረው ትምህርት ቤት ነው ስለዚህ አሁን ያለሽ፣ ዋው በጣም በጣም በጣም በጣም ደስ የሚል ልዩ የሆነ ሸሚዝ ነው ልጄ። በጣም አመሰግናለሁ። በጣም ደስ ብሎኛል። እግዚአብሔር ይስጥልን። አመሰግናለሁ። ስለታሽን አድርሰዋል። ተቀብያለሁ። ባለሽበት ሁሉ መልካሙን እመኝልሽ። ያለው ትምህርት ቤትሽንም አግዢ። ትምህርት ቤቱን እንድናግዝ አነሳስታችሁናል። ሁላችሁንም ከልብ አመሰግናለሁ።